የህፃን ባምላክ ዙሪያ እናትና የእንጀራ አባቷ ላይ የሞት ፍርድ ስፈረድባቸው ዛሬ እንግዲህ ፍርድ ቤቱ ቀጥታ ብይን ስሰጥ የወጡት ቪዲዮዎች እንግዲህ አሁን የደረሱን መረጃዎች ያሳያሉ። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በጣም ለጆሮ በሚሰቀጥጥ መልኩ እንግዲህ በጣም ከባድና አስቸጋሪ የእናት ክፉ አይወራም። አዎ በእርግጥ ትክክለኛ እናት ለሆኑት የእናት ክፉ አይወራም። በጣም የሚያሳዝነው ግን ባልተጠበቀ ጊዜና ሰዓት አንዳንዶች ይፈጠራሉ። ድንገት ከስንት አንዴ እናትነት ባህርይ ሳይሆን ጠላትን ወይም ሴጣንን በሚያስንቅ መልኩ የሚፈጽሙት በማለትም ነው። በርካቶችም የገለጹት በገዛ ልጆቻቸው ላይ የሚፈጽሙት በደል በጣም ከባድ እንደሆነም ይነገራል። እጅግ የሚያሳዝኑ አንዳንድ ክስተቶች ከዚህ በፊትም ቆይቶ ቆይቶ ከስንት አንዴ ሊሰማ ይችላል። የዚህኛው ደግሞ በጣም የከፋ ለየት የሚል በጣም ዘግናኝ ጭካኔ የተሞላበት በማለትም ነው። እንግዲህ የወጡት መረጃዎች የሚያሳዩት እንግዲህ ከወደ ድሬ የተሰማው እጅግ አሳዛኝ ከተወሰኑ ወራት በፊት እንደዚህ አይነት ዜና ተሰምቶ በርካቶቹም ዘግናኝ ወጭ ውድ ያስባለ ምክንያቱም የገዛ እናት መሆኗ ነው በማለት ነው። በርካቶቹም ሀዘናቸው ሲገልጹ የነበሩት በጣም የሚያሳዝነው ሰው ጠላቱ ላይ እንደዚህ ያደርጋል ወይ? ገና በጣም በሚያሳዝን ሁኔታ ሕይወትን እንኳን በደንብ ያላወቀች በጣም የሚያሳዝነውና ልብ የምነካው ታዳጊ ባምላክ ግርማ በጣም በሚያሳዝን ሁኔታ ህልፈቷ የድሬ መላህ የድሬ ነዋሪዎችን ክፉኛ ልብ እንደሰበረ ነው። ድሬ እንደምትታወቀው በመልካምነት የድሬ ህዝብ ለሌሎች አልፎ ስሞት መልካምነቱ፣ ደግነቱ፣ ቸርነቱ የማያልቅ እንደሆነ ነው የምታወቀው። አንዳንድ እንግዲህ እንደምታወቀው እናትን የማይወክሉት በጣም በሚያሳዝን ሁኔታ እጅግ ልብ በምነካ ሁኔታ በማለትም ነው። አካባቢ ላይ ያሉትም እዛው ያሰፈር በጣም በሚያሳዝን ሁኔታ ጎረቤት የነበሩትም እምባ እየተናነቃቸው ስለ ልጅቷ ህልፈት እየሳሱ በጣም በሚያሳዝን ሁኔታ የገለጹት ልጅቷ በጣም ምንም የማታውቅ የዋህ ገና የልጅ ባህርይ፣ እንዳ ሳይሆን ጭምት እንደሆነች ጀምረን በጣም በቃ ህይወትን ሮጣ ያልጠገበች ልጅነት እንኳን ያልጨረሰች እጅግ በጣም በሚያሳዝን ሁኔታ እንግዲህ እንደዚህ አይነት በደል መፈጸሙ ልጅቷ ላይ እንዴት ሊሆን ቻለ? እንዴት የገዛ እናት እንደዚህ ታደርጋለች? በማለት ነው። በርካቶቹም አላምኖትን በሳጡ። በጣም የሚያሳዝነውና ልብ የሚነካው ማለት ነው። በርካቶችም ባይተናነቃቸው ክስተትም የተፈጠረውም ለዚህም ነው። ልጅቷ ህይወት ገና ምን እንደሆነ የማታገና ለጋ ያለች በዛው ላይ ነው እንግዲህ ገደል የደረሰባት ቤተሰብ ፍቺ ለዚህ ነው የማያስፈልገው በማለትም በርካቶቹም ጥናት ሲያደርጉም ተስተውሏል። ቤተሰብ ፍቺ ነው ብሎትም ያው ግን ከቤተሰብ ፍቺ ጋር የሚያገናኝ ነገር እንደሌለም ነው። ግን ፍቺ እንደማያስፈልግ ጭምርም ነው። አንድ ሰው ከተጋባ በኋላ ልጆች ከወለዱ በኋላ ኃላፊነት ሊሰማቸው ይገባል። ደግሞም ከባድ የሚሆንበት ክስተትም አለ። ትዳር ደግሞ የእቃቃ ጨዋታ አይደለም። አብዛኞቹ ሮጠው ይገቡና መውጫ ይከብዳቸዋል። ሴቶች በተለይ ደግሞ ተጽዕኖ ያድርባቸዋል። ኢትዮጵያ ውስጥ ለምን አታገቢም፣ ሳታገቢ አረጅሽ ምናምን የሚሉት ነገሮች ሰው የልቡን አይቶ አጥንቶ በደንብ ማግባት እንዳለበት ጭምር ነው። ዝም ብሎ ሮጦ ሆን ብሎ ከመሬት ተነስቶ ወይ ገንዘብ ታይቶ ወይ የሆነ ነገር ታይቶ የሚገባበት ስፍራ እንዳልሆነ ጭምር ነው። ቲዳር የእቃቃ ጨዋታ አይደለም። በጣም የተከበረ ስርዓት ያለ ቦታ ነው። የእቃቃ ጨዋታ አይደለም። ምክንያቱም ልጅ መውለድ አለ፣ ማሳደግ አለ፣ እንደ ቤተሰብ እርስ በርስ መረዳዳት አለ፣ ህመም ስመጣ እርስ በርስ መተያየት አለ። አንድ ሰው ባልየው ወይም ምስትየው ብር አይታ ወይ ገንዘብ አይታ ጊዜያዊ ዝም ብላ ለጊዜያዊ ስሜት ብላ ሮጣ እምትገባ ከሆነ ነገ መውጫው በጣም ከባድና ፈተና አልፎም ደግሞ የልጆች ስነ ልቦና ራሱ በጣም ከባድ ነው። ምክንያቱም የገዛ እናታቸው ከሌላ ወንድ ጋር ወይም የገዛ አባታቸው ከሌላ ሴት ጋር ሲሆን ምንኛ እንደሚያም ለልጆች እንኳን ስነ ልቦና መጠንቀቅ እንደሚያስፈልግ ጀምረም ነው። አሁን ሰዓት በኢትዮጵያ በጣም በሚያሳዝን ሁኔታ የፍቺ ቁጥር እየጨመረ ነው። በጣም በሚያሳዝን ሁኔታ ሳይማሩ ያስተማሩ ጥንት አባቶቻችን በስንት እጃቸው በማለት ነው በርካቶችም የገለጹ ምክንያቱም ለፍቺ ያኔ አይል ቦታ የላቸው። ምክንያቱም ፍቅር አላቸው በማራቸው በማላቸው ያለው መተሳሰብ በጣም የሚገርም እንደሆነ ጨምርም ነው። ምክንያቱም ቲዳር ውስጥ ወሳኝ የሆነ ነገር ምናልባት በማለትም በጣም በሚያሳዝን ሁኔታ ተጽዕኖ ሊያሳድር ይችላል በማለትም አንዳንዶቹ ቢገልጹም ያው በጣም የሚያሳዝነው ከእናት አይጠበቅም፣ በፍጹም እናት ለልጅቷ ወይም ለልጇ ስትሞት እንጂ የምታወቀው ልጇን ስትገል አይታወቅም። በፍጹም ልሰማም ልደመጥም የሚገባ ጉዳይ እንዳልሆነ ጭምርም ነው። ፍቺው ሳይሆን ፍቺ ግን አስፈልግም። በጣም በሚያሳዝን ሁኔታ ፍቺው ጋር የሚያገናኝ ነገር እንደሌለ ጭምርም ነው በርካቶቹም የገለጹ ያሉት እንግዲህ። የዚች የህፃን ባምላክ ግርማ ህልፍት ጋር የተያዘ ከአባቷ ጋር ፍቺ እናትዮ መፈጸሟን የወጡት መረጃዎች ያሳያሉ። ከዚያ በኋላ አዲስ ባል ለማግባት ዝግጅት ላይ እንዳለች እንግዲህ እሱ የእንጀራ አ አባቷ ነው ልጅቷን የደፈራት። የወጡት መረጃዎችም የሚያሳዩት እንግዲህ እናቷ የእንጀራ አባቷን በሞት እንዲቀጡ ነው ተወሰነው። ወላጅ እናቷ ወይዘሮ ሀና በየነ ትባላለች። የድሬዳዋ ከተማ ጎንዴቆሬ ሰፈር ነዋሪ ስትሆን ከቀድሞ ባሏ ጋር የተፋታችው ይቺ ሴት ከእሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇ ተገዳ መደፈሯን ስታውቅ እጮኛዋን በወንጀል እንዲቀጣ ማድረግ ስገባት የአስራ አንድ አመት ልጇ ላይ ፍርዳ መረጃ ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳትን ከማድረስ በተጨማሪ ከአምስተኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም ግንኙነት እንዳታረግ በማድረግ ለብዙ ጊዜ በር ተዘግቶባትና ስራ ቦታ ድረስ ከስራ ሳትነጥላት ብትንቀሳቀስ መረጃ ለመደበቅ በቂ ሆኖ ስላገኘች በመጨረሻ በአብራኳ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ የረመኔ ስራ ሳያንሳት የጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ሂዳር አንድ ቀን 25 ዓመተ ምህረት ከጮኛዋ ጋር በመተባበር ቀጥቅጦ ህፃን በአምላክ ግርማን ገደሏት በማለት ነው። ከዚህ በፊት የወጡት መረጃዎች የሚያሳዩት። እንግዲህ ዛሬ የፍርድ ቤቱ ብይኑን በማስመልከት ፍርድ ቤቱ በዚህ መልኩ እንድቀጡ እንደወሰነ ቀጥታ ከፍርድ ቤት ቀጥታ የወጡት መረጃዎች ያሳያሉ። የዛሬው የችሎቱ ነው በማስመልከት አንደኛ ተከሳሽ ሀና በየነ ገብረ ህይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። እንግዲህ በወላጅ እናቷና እንጀራ አባቷ ህይወቷ ያለፈው ህፃን ባምላክ ግርማ በገዛ አበጋዝ ጉዳይ ዛሬ ግንቦት 15 ቀን ነው 2017 ዓ.ም የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔ የሰጠው። ተከሳሾቹም እናቷ ሐና በየነ በሞት እንድትቀጣ ተወስኗል። እንደሰማችሁት እንጀራ አባቷ ብሩክ በሞት እንድቀጣ መወሰኑም ነው የወጡት መረጃዎች የሚያሳዩት። ለዚህም ነው እስከ መቼ ሰው ለምኖረው ዓለም ነው እንደዚህ ክፉ ስራ የምሰራው በማለትም በርካቶችም ሲገልጹም ተስተውሏል። እነሱም ወደ ዘብጥ ያወረዱ እውነት ትመነምናለች እንጂ አትበጠስም፣ ወይ ታፍና አትቀርም። እውነትና ንጋት እያደር ይጠራል በማለትም አንድ አንዳንዶቹ አባባል የሚገልጹትም ልክ ነው። እውነት ተደብቃ አትቀርም የጊዜ ጉዳይ ነው። በጣም የሚያሳዝነው ለምን እንዴት? በዚህ ደረጃ እናት መሆኗ ደግሞ ይዘገንናል፣ ይሰቀጥጣል በማለትም በርካቶቹ ሀዘናቸውን እየገለጹ እንደሚገኙ ጭምርም ለሌሎችም ማስተማሪያ ነው በማለትም ነው ፍርድ ቤቱ ይህን ብይን የሰጠበት ዋነኛው ምክንያት እጅግ አሳዛኝ የህፃኗ ህልፈትን በማስመልከት በርካቶቹም ከዚህ በፊት ፊሲት ፊት ሲጠይቁ እንደነበረ ጭምርም የወጡት መረጃዎችና ምክንያቱም ሴጣን አሳሳተ ሰው ሴጣን አደረገ እንደዚህ ምናም ምክንያት አስፈልግም የልብ ለማማነትም በጣም በጣም አስቸጋሪ ነው። አንዳንዴ ፈጣሪ ጠብቀን ተፈጥሮ ሰው ከተጣመመ ጨካኝ ሊሆን ይችላል። በጣም የሚያሳዝነው እግዚአብሔር ልቡን እንደዚህ አይነት ሰዎችን አሁንም እንዲያቀና በርካቶች አሁን ከዚህ በኋላም እንደዚህ አይነት ክፉ ነገር እንዳይፈጸም ፍርድ ቤቱ ማስተማሪያ እንደሆነ ጭምርም ነው። እንግዲህ ይህን ብይን ልሰጥ እንደቻለ የገለጸው ፍርድ ቤቱ ማለት ነው። እጅግ አሳዛኝና ልብ የምነካ የህፃኗ ህልፈት በገዛ እናቷ ነው በማለትም በርካቶቹም ሀዘናቸውን እየገለጹ እንደሚገኘው ጭምርም ነው። ሮጣ ያልጠገበች የህፃኗ ህልፈት። ከዚህ በፊት እንግዲህ ህፃናትን በማስመልከት የተለያዩ መረጃዎች ከዚህ በፊት ማህበራዊ ሚዲያ ላይ የሞቱት በተለይ ሴት ልጆች ህፃናትን በማስመልከት ጥንቃቄ ሊደረግ ይገባል። ሁሉም ህብረተሰብ የራሱን ኃላፊነት መወጣት አለበት። ምክንያቱም የጎረቤት ይህ ነገር ሁላ ሲሆን ጎረቤቶችን በደንብ ማጠን እንደነበረባቸው ጭምርም ህጋዊ ክትትል አድርጎ ያን ነገር ማስቆም እንደዚህ አይነት ነገሮች ምክንያቱም ነገ እያንዳንዱን ቤት ሊያንኳኳ ይችላል። እንደዚህ አይነት ፈተናና መከራ በጣም በሚያሳዝን ሁኔታ እጅግ አስቸጋሪ በተለይ ኢትዮጵያ ውስጥ አሁን አሁን እየተሰሙ ያሉት እጅግ አሳዛኝና ዘግናኝ ጆሮ የሚሰቀጥጡ ናቸው። እንዴት ነው ፈጣሪ በዚህ መልኩ ሀገሪቷን እንዳው ሰላም እንደመጣ ፈጣሪ ከህዝቧ እንዳው እንድታረቅ ራሱ በጣም የሚያሳዝነው እጅግ አሳዛኝና ዘግናኝ ድርጊቶች ናቸው። የበደል የኃጢአት ጽዋ ሞልቶ ስፈስኖ እንደዚህ ሀገሪቷ አበሳዋን እያየች ያለችው በማለት ነው በርካቶቹም የገለጹ ያሉት። በክፉዎች የተነሳ መልካም ንጹዋንም የሚቀጡበት ሁኔታ ነው የምፈጠረው። በጣም የሚያሳዝነው ልብ የምነካ የዚች የባምላክ ግርማ ህልፈትን በማስመልከት የፍርድ ቤቱ ብይን ቀጥታ የወጡት ቪዲዮዎችን በማስመልከት እጅግ አሳዛኝና ልብ የምነካ የህፃኗን ህልፈት በማስመልከትም ነው እጅግ የወጡት መረጃዎችን በማስመልከት ለእናንተ ይዘንላችሁ የመጣ ነው ው ወላጅ አባቷም በፍርዱ ደስተኛ እንደሆኑ ጭምርም ነው የደረሱን መረጃዎችን በማስመልከት ፍርድ ቤቱ ቀጥታ እንግዲህ ይህን ብይን ሲያስተላልፍ ለሌሎች ማስተማሪያ ይሆናል በማለትም ነው በማለት የመረጃ ምንጮቻችንም የገለጹበት ሁኔታም ነው የተፈ የተፈጠረው የህፃን ባምላክ ግርማ ነፊት ያገኘች በማለትም በርካቶቹም ሀሳባቸውን እየገለጹ እንደሚገኙ ጀምርም ልንመለከት ችለናል። አጠቃላይ እንግዲህ የሴት ልጅ የህፃናት ጥቃት ይቆም፣ ሁላችንም ኃላፊነት ወስደን እንደዚህ አይነት ነገሮችን ማውገዝ እንዳለብን ጀምርም ነው በርካቶቹም ሀሳባቸውን እያጋሩ ያሉት የዚች የንጽዋን በጣም በሚያሳዝኑታ የንጹ አዳጊ ህፃን በማስመልከት እንግዲህ ምንም በጣም ልብ የመነካና ልብ ሰባሪ እንደሆነ ጭምርም ነው። እጅግ አሳዛኝና ልብ የመነኩት መረጃዎችን በማስመልከት ነው አጠቃላይ ዛሬ ለእናንተ ይዤላቸው መጣሁት። ሁሉም ይህን ነገር ማውገዝ ምክንያቱም እንደዚህ አይነት ነገሮችን መጠበቅ የህጻናት በተለይ የሴት ልጅ መብት እንዲከበር ሁሉም የተቻለውን ሁሉ እንዲያደርግና ርብርብ ኃላፊነት እንዲሰማው ምክንያቱም ሴት ልጅ እናት፣ እህት፣ ሀገርም ነች እንግዲህ በምስት እምነች እንግዲህ ሴት ልጅ እንግዲህ የማትሆነው ነገር የለም። ለዚህም ነው አጠቃላይ በሴት ልጆች ና በህፃናት መብት ዙሪያ የወጡት መረጃዎችን በማስመልከት እንግዲህ አጠቃላይ ጥንቃቄ ሊደረግ ኃላፊነት ህብረተሰቡ መውሰድ እንዳለበት ጀምረም ነው የፍርድ ቤቱን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። ሚኪ ነኝ። እስካሁን ድረስ አብሬያቸው ቆየሁት። ከሚኪ ታቦረን ፎይን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።